ያለማቋረጥ ጸጉርን ያሳድጋል። ያለ ሰላም፣ እንዴት ናቸው? ውድና የተከበራቸው የመንዞር ጌቱ ቤተሰቦች እንዴት ናቸው? እንኳን ደህና መጣችሁ። ያለ እግዚአብሔር ይመስገን። ዛሬ ገና ወደዚህ ቻናል የመጣችው እንኳን ደህና መጣችሁ። ላይክ፣ እንደዚሁም ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ። እሺ፣ የምታዩት ዛሬ የተልባ ጄል ይዤላችሁ መጥቻለሁ። በጣም አሪፍ ነው። ጸጉርን ያለማቋረጥ ያሳድጋል። ተልባ ለጸጉራችን ጤንነት የተለያዩ ጥቅሞች አሉት። እንደዚሁም ለማለስለስ ጸጉራችን ሳያቋርጥ እድገቱን እንዲቀጥል ቆንጆ እድገት እንዲኖረው የሚበጣጠሰውም እንዲቆም ይረዳናል ማለት ነው። አሰራሩንም አጠቃቀሙንም አንድ ላይ ያሳያችኋለሁ። አብራችሁኝ ቆዩ። ያው ናቹራል የሆነ ነው። እስኪ ወደ ቪዲዮ አብረን እንግባ። አመሰግናለሁ። በላይክ ጀምሩት። እሺ፣ እዚህ ጋር እንግዲህ ተልባዬን ከሮዝ መሪን ጋር ነው የምጠቀመው። እናንተም ከምትፈልጉት አይነት ግብአት ጋር መጠቀም ችላላችሁ። ያው ጀሉን ነው እናመጣው። ይህንን አንድ የሾርባ ማንኪያ ሮዝመሪን ጨምር። ያለው ሮዝመሪን ለጸጉራችን ከፍተኛ የሆነ እድገት፣ እንደዚሁም ደግሞ ብዛት ይረዳናል ማለት ነው። ከዚህ ደግሞ ተልባ ሁለት የሾርባ ማንኪያ ተኩል የሚሆን ያክል ወስዳለሁ ማለት ነው። ሁለቱም ለጸጉራችን በጣም ጠቃሚ ናቸው። ጸጉራችንን ያለሰልስልናል። ተልባውን እንደ ጀል እንጠቀመዋለን። ሮዝመሪም ደግሞ በውስጡ ያሉት ጥቅሞቹ ለጸጉራችን በጣም አሪፍ ነው። ጸጉርን ያበዛል፣ ያረዝማል፣ ያረሰልሳል፣ ሁለቱም ማለት ነው። እንደዚህ ለጸጉራችሁ ከርደድ ሲልባችሁ አለበጠል ሲላችሁ ሲበጣጠስ፣ በዚህ መልኩ ጸጉራችሁን ማሳመር ትችላላችሁ። ይህንን እንደዚህ ካቀላቀልኩ በኋላ ጸጉራችሁን ንጹህ ቢሆን በጣም አሪፍ ነው። ያው ቆዳችን ላይ ጀምረን ስለምንቀባው የጸጉራችን የራስ ቅላችን ያው ይጎዳል ማለት ነው እና አቧራ እንዳይኖረው አንድ ጊዜ ለቅለቅ ማድረግ ትችላላችሁ። እኔ አሳያችኋለሁ። አንዴ ለቅለቅ አደርገዋለሁ፣ በውሃ ማለት ነው። ያው እኔ ስታጠብ ከዚህ በኋላ ምንም ኮንዲሽነርም ሆነ ሻምፖ ስለማልጠቀም መጀመሪያ አጸዳዋለሁ። ኦልሬዲ ጸጉሬ ንጹህ ነው። ከዛን ይህንን አንድ ጊዜ ወይም ሁለት ጊዜ ለቅለቅ ታድርጉታላችሁ። ምናልባት አይታወቅም አቧራ ካለ ለጸጉራችን ወይም ደግሞ ለራስ ቅላችን ያ ስለማይመረጥ አቧራውን ትንሽ እናስወጠዋለን ማለት ነው እና በጣም አሪፍ ነው። ተጠቀሙት ቢያንስ ይሄንን እንደ ቻሌንጅ አድርጋችሁ ለሳምንት ብትጠቀሙት ለውጡን ታገኛላችሁ፣ እርግጠኛ ነኝ። እንደዚህ አጥቤ ዋለው። ከዚህ በኋላ እንጥደዋለን ማለት ነው። የተልባ ጀል እንግዲህ ለብዙ ነገር ይጠቅመናል፣ ለጸጉራችን ማለስለሻ፣ ለጸጉራችን እድገት፣ ለፈጣን ጸጉር እድገት እንደዚሁም ደግሞ ለልስላሴው፣ ለብዛቱ። አልበጠር ሲለንም እንዴት ነው፣ በደንብ እንትን ይላል። ውሃ ስትጨምሩ ባታበዙ መልካም ነው። እኔ ውሃ አላበዛም። ቢያንስ የተወሰነ ነው የምናደርገው። ብዙ ስለማይቆይ ሳት ላይ የተወሰነ እናደርጋለን። በጣም ከበዛ እንዳይቀጥንብን ማለት ነው። ትንሽ ነው ያረኩት ለአንድ ሰው ያክል በዚህ መልኩ እጥደውና ያው ሮዝመሪን አለ እንግዲህ ሮዝመሪን እርጥቦን መጠቀም ችላላችሁ። ከሌለም ብቻውን ተልባውን መጠቀም ይቻላል፣ ችግር የለውም። ይህ ጸጉራችሁ ሳያቋርጥ እንዲያድግ እንዲለሰልስ፣ እንደዚሁም ደግሞ በጣም ጤናማ የሆነ ጤንነቱ የተጠበቀ የሆነ ጸጉር እንዲኖራችሁ ይረዳችኋል ማለት ነው። ችግሩ ያው እኛ ከተጠቀምን ምንም ለውጥ የማናይበት ምንም ምክንያት የለም ላይ ተፈጥሮ ነው። ተልባ ተፈጥሯዊ ነው። ምንም ጉዳት የለውም፣ የጎንዮሽ ጉዳት የለውም። አሁን እንደምታዩት ጀሉን እየሰጠኝ ነው። በቀላሉ ነው የምንጠቀመው። ብዙ አይቆይም። ለአንድ ሃያ ደቂቃ ያክል እንደዚህ ካበሰላችሁት ኖርማል ነው መጠቀም እንችላለን ማለት ነው። እሱ እየፈላ ሲመጣ ጀሉ ይወፍራል በጣም ማለት ነው። በዚህ ጋር የፈለጋችሁትን ለእናንተ ለጸጉራችሁ የሚስማማችሁን የዘይት አይነት ወይም ደግሞ ኦይል ማለት ነው። ኮኮናት ሊሆን ይችላል፣ ኦሊቫ ሊሆን ይችላል፣ ወይ ለጸጉራችሁ የምትጠቀሟቸው ቅባቶች ሊሆኑ ይችላሉ። አንድ ላይ አድርጋችሁ መጠቀም ይችላላችሁ። በዛ ላይ የምትጨምሩበት ግብአት ካለ መጠቀም ይቻላል። ይህ ጀል እንግዲህ ጸጉራችንን በጣም ያለሰልስልና እንደዚሁም ደግሞ ልንወጣ ስንል ስታይል ለመስራት በዛ ላይ የፀጉር ስታይል ከርል ከርልም ፀጉራችን ለማድረግ ስንፈልግ ይጠቅመናል። የማይጠቅመው ነገር የለም። እጅግ በጣም ዘርፈ ብዙ ጥቅሞች አሉት ማለት ነው ተልባ ልክ ሊጨርስ ሲል እንደዚሁም ጀሉ እየወጣ ሳለ እንደዚህ ነው የሚሆነው። እንደምታዩት አሁን አጥፍቼዋለሁ ኦልሬዲ። ሲቀዘቅዝልኝ ደግሞ ተመልሼ መጥቼ በደንብ አሳያችኋለሁ። ትንሽ ካወጣ ነው በኋላ ወዲያው ብናጠለው መልካም ነው ማለት ነው እንዳይዝ። እሺ፣ ጨርቅ ካላችሁ በጨርቅ ማጥለል ትችላላች። ጨርቅ ከሌለም ደግሞ እንደዚህ በወንፊት ማጥለል ይቻላል ማለት ነው። ቶሎ ያጠለልኩት ያው ብዙ ከቆየን ጀሉን አይሰጠንም ትኩሱን እናጠላለን። ያው ተልባ እንደምታውቁት ሲቆይ ስለሚረጋ ነው። ለዛ ነው ትኩሱን እንደዚህ አድርገን እናጠለዋለን። አሁን በአቋራጭ ሮዝመሪን እንደዚህ ጸጉራችሁን ለሚያከረድድባችሁ ካላችሁ ሮዝመሪን በዚህ መልኩ ትጠቀሙታላችሁ። እኔ ተቀብቼ ጸጉሬን በጣም ነው በቃ እንትን አላደለ፣ እረፍት አለው የሆነ እረሃ አለው። ምንም እንትን የሚላይ ነገር የለም በጣም አሪፍ ነው። እንደዚህ አድርገን ብንጠቀመው መልካም ነው ተጠቅማችሁ እስኪ ውጤቱን ትነግሩኛላችሁ። በዚህ መልኩ አጠለዋለሁ። ከዛም እዚህ ጋር ቅባቶች አዘጋጅቻለሁ። ትንሽ ቀዝቀዝ ሲል ደግሞ ተመልሺ ቅባቱን ጨምራለሁ ማለት ነው፣ አብሬ ያዋህደዋለሁ። እሺ፣ ያለማቋረጥ እንዲያድግ ከፈለግሽ እህቴ እንግዲህ ሞክሬያለሁ። ሞክሩ እህቶቼ፣ በጣም አሪፍ ነው። እየበረደ ሲመጣ፣ በነገራችን ላይ በጣም ነው ጀሉ እንደዚህ የሚሆነው እንደምታዩት። ከዛን እዚጋር የካሮት ኦይል አለኝ ማለት ነው። ለፊት እየሰራሁት ነው፣ ለጸጉር የሚሆናል ብያችኋለሁ። በጣም ከግንባራችን ለሚሸሽ ጸጉር በጣም ቆንጆ ነው። ይህም ባለፈው የሰራሁት ቅባት ነው። ስለዚህ ከሱ እጠቀማለሁ ማለት ነው። እናንተን ደግሞ ለጸጉራችሁ፣ ለእናንተ የሚስማማችሁን የቅባት አይነት እጠቀማላችሁ መምታት ትችላላችሁ። እንደዚህ ስትመቱት በደንብ እንትን ይላል። ወዲል ለናንተ ቪዲዮ ላለማርዘም እኔ መተዋለሁ ማለት ነው። በደንብ ቅልቅል እንዲልልን መቀላቀል ነው። ከዛን ከቀላቀልን በኋላ እንደዚህ የኔ ይመስላል። በደንብ ስትቀላቅሉት በቃ ጥቅልል ያለ ጀል ነው የሚሆንላችሁ ማለት ነው። እና ያው ጸጉራችሁ ላይ ፀጉሬ ላይ ደግሞ እየተጠቀምኩ በደንብ አሳያችኋለሁ። ከአሰራሩን ጨርሰናል፣ አጠቃቀሙ ነው። እሺ፣ ተመልሻለሁ። ቀዝቅዞልኛል። አሁን እንደምታዩት በጣም ጀሉ ወፍሯል። በጣም ለመቀባት በጣም አመች ነው እና ጸጉራቸውን እየከፈላችሁ መጀመሪያ ከስሩ ትጀምራላችሁ። ምክንያቱም ጸጉራችን ዋናው ስሩ ነው። ከዛን ስሩን ስንጨርስ እየከፈልን ቀብተን ወደ ዛላውን እንሄዳለን ማለት ነው። ምንም አላበጠርኩትም ጸጉሬ እንደፈታሁት ነው። ምክንያቱም ደረቅ ስለሆነ አላበጠርም፣ ይሰባበርብኛል፣ ይነቃቀላል። መጀመሪያ ራስ አድርገዋለሁ በጀሉ ማለት ነው። ያው እንደሚታወቀው ተልባ በተፈጥሮ ለጸጉር በጣም አሪፍ አሪፍና ጤናማ የሆነ ጸጉርን ያጎናጽፋል። በዛ ላይ በጣም ነው የሚያለሰልሰው በፋቲያ አሲድ የበለጸገ ነው። በተለያዩ ንጥረ ነገሮች ያሉት። ጸጉሬን እንደዚህ እየከፈልኩ ከስሩ ጀምሬ እስከ ዛላው ድረስ ጠቀማለሁ ማለት ነው። እያንዳንዱ እያበጠራችሁ መጠቀም ችላላችሁ። እኔ ግን አንዴ ቀብቼ ከዛን ማሳጅ ካረኩት በኋላ ነው የማበጥረው ማለት ነው። ማሳጅ ማድረግ በጣም መልካም ስለሆነ እንደዚሁም ደግሞ ወዳችን ወደ ውስጥ ወደ ቆዳችን እንዲዘልቅ ያደርገዋል። የጸጉራችንን ስርስሩን ያዳብርልናል፣ ለእድገቱም እንደዚሁም ደግሞ ለጸጉራችን በጣም ጠቃሚ ነው። ስለዚህ የኛውን ጨርሻ አለው። እንዲህ ሁሉንም እንደዚህ እየከፈልኩ አበጥራለሁ። በነገራችን ላይ የጸጉራችን ሁላችንም ጸጉር ተፈጥሮ በጣም የተለያየ ነው። የኔ እንደምታዩት ብዙ አይደለም ረጅምም አይደለም ግን ጤናማ እንዲሆንልኝ ይፈልጋለሁ እዛም እንደዚህ ትሬት አደርገዋለሁ ውህዶች ስትሰሩ ለጸጉራችሁ የእናንተ ለጸጉራችሁ የሚስማማችሁን ውህድ መስራት እና መጠቀም ትችላላችሁ ብዙ አይነት ውህዶች ይሰራሉ ዩቱብ ላይ እንደዚሁም ደግሞ ጉግል ላይ ሰርች ብታደርጉ የትኛው ውህድ እንደሚጠቅም ታገኛላችሁ ማለት ነው አንብባችሁ ሶ አሁን ይሄ ተልባ በነገራችን ላይ ለሁላችንም የት ጸጉር ይሆናል ብዬ ነው ማስበው እኔ ተልባ የማይስማማው ሰው አለ ብዬ በጭራሽ አላስብም አሁን ከቀባሁት በኋላ ከማበጠራችሁ በፊት ሁሌ ማሳጅ አድርጉት ከስሩ እንዲጠነክር እንዲፋፋ እንደዚሁም ደግሞ የደም ዝውውር እንዲያደርግ የደም ዝውውር ሲያደርግ ጸጉራችን ያድጋል ስትፈልጉ ማታ ተቀብታችሁ በነጋታው መታጠብ ትችላላችሁ። ምክንያቱም ፀጉራችን በተፈጥሮ ለሊት ለሊት ላይ ነው ሳይንሱ እንደሚያመለክተው የሚያድገው ማለት ነው። ያ ማለት የኛ አእምሮ ማሰቡን ሲያቆም ስንተኛ እና ፀጉር የተበጣጠሰ የምትሉ ልጆች አላችሁ። ፀጉር በነገራችን ላይ በውህድ ብቻ አይደለም፣ አመጋገብ ውሃ እንዴት ነው የምንጠጣው፣ ምግባችንንም ያካትታል ለዛ ነው እና፣ እነዚህንም ደግሞ ጥንቃቄ ብታደርጉ ውሃ በደንብ ብትጠጡ ለጸጉራችሁ በፍጥነት ለውጥ ታገኛላችሁ፣ በፍጥነት ያድግላችኋል ማለት ነው። ማሳጅ አድርጌ ከጨረስኩ በኋላ መጀመሪያ ጫፍ ጫፉን አበጥራለሁ። ያው ጸጉራችን ከጫፍ ነው በጣም የያዘው። ጫፉን ካስለቀቅን ከላይ እንትን አይለንም ማለት ነው አይጎዳንም። እኔ ጸጉሬ በተፈጥሮ ከርዳዳም አይደለም፣ ብቻ መካከለኛ ነው። ዞሮ ምን አለፋችሁ ይጠቀለላሉ። ውሃ ሲነካው ግን በተልባ እንዴት እንደሚለሰልስ ይዩት፣ ተመልከቱት። በጣም በቃ ልስልስ ነው የሚያደርገው። ምናልባት ስታበጥሩት ያው ትንሽ ልብሳችሁ ላይ እንትን እንዳይል ሌላ ልብስ ደረብ ወይም ደግሞ ፎጣ ማድረግ ትችላላችሁ። ያው ግዴታ እንታጠበዋለን። በዛኛው እንትን ካልኩ በኋላ በዚህ በብሩሹ ደግሞ አለሰልሰዋለሁ። እኔ እንደዚህ አድርጌ አሳድሬ ስታጠበው በውሃ ብቻ ነው የምለቀለቀው ማለት ነው። ምክንያቱም እንደዚህ ካደረጋችሁ ካቆያችሁት በኋላ ቀንም ከሆነ አራት ሰዓት ሶስት ሰዓት ማቆየት ማዋል ማሳደር ትችላላችሁ። ከዛ በኋላ በንጹህ ውሃ መታጠብ ነው በቃ። ጸጉራችሁ ንጹህ ከሆነ ንጹህ ጸጉራችሁ ላይ ትቀባላችሁ አስራችሁ ታውላላችሁ ወይ ታሳድራላችሁ ወይ ደግሞ ሶስት አራት ሰዓት አቆይ ታቆይታላችሁ ለምታዩት ጸጉሪ ምንም የሚይዘኝ ነገር የለም በጣም ነው ልስልስ ያደረገው ያው የታወቀ ነው ተልባ እንግዲህ ፍሌክሲድ በምንጠቀም ሰዓት ጸጉራችን በቃ የሌለን የሚለሰልሰው ለዚህ ብትጠቀሙት መልካም ነው። እንደዚህ አድርጌ አስሬ አውለውና እታጥበዋለሁ፣ ማታ ማለት ነው። እናንተም እንደዛ አድርጋችሁ ብትጠቀሙት ውጤቱን ታገኛላችሁ። ስለተከታተላችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ